በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በምሰጋ በብዙ ምሕረቱ በጎነቱ የምትኖሩ የምታድሩ ብሩካን የእግዚአብሔር ልጆች ከሰማያት የወረደ ከእናታችን ከምቤታችን መስቀል ላይ መድኃኒታችን ሆኖ ወደ አሊ ከፍሎልን ሲሰቀል ወደ የተከፈለለት የዳነ ህዝብ ያደረገን ያደረጋችሁ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለው ፍቅር የሰጠን የሰጣችሁ ሁላችሁ ደምቆያችሁ ሁሉን የሚችል አምላክ ጌታ መሬታችን የክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እጅግ የተባረከ ስራ እንሰራለን። እግዚአብሔር ፈቅድ ከእሑድ ማታ ጀምሮ እሑድ ማታ በኢትዮጵያ ማለት ነው። እንዲሁ ሰኞ ማታ፣ ማክሰኞ ማታ በአጋፔ ኢትዮጵያ ቻናል በሌሎችም በራማ ባዛኤል በባሮክ ትዌንዋን ቻናል እንዲሁ በቲክቶክ በተለያዩ ሚዲያዎች ለጎባ ባሌጎባ መድኃን ያለም መጀመሪያ እግዚአብሔርን ላሳየን ቤተክርስቲያን እግዚአብሔርን ላየንበት ብዙ ቁም ነገር ለተማርነበት ትልልቅ አባቶች ባድጋቸውን ቆመው ንጹሃውን ሰላማ ላገለገሉበት የጸለዩበት ቤተክርስቲያን የተሰራ ስላለ ገንዘባችን መሰረት እንዲሆን ጉልላት እንዲሆን ኮንዲስ እንዲሆን መስታወት እንዲሆን በር እንዲሆን ማስተዋበር ብለንበላለን። እናንተ አብራችሁ እንድትቆሙ በታላቅ ፍቅር ጠይቃችኋሉ። እንደምታደርጉ ታምናለን። ላስታውሳችሁ ብዬ ነው። የእግዚአብሔር ገንዘብ ያላችሁ ለሱ ለክብሩ ለምትሉት መድኃኔ ዓለም እጃችሁን የምዘረጉበት እድል ነው። እግዚአብሔር ሊያገናኙ በሰላም እናንተንም ዘራችሁን መድኃኔ ዓለም ይባርክ። ዛሬ የምንማረው በእርሱ ላይ እንዳያችሁት የሚበልጠው ፍቅር የሚበዛው ፍቅር በሕይወታችን ላይ ምንድን ነው የሚያመጣልን ውጤት፣ እግዚአብሔርን መውደዳችን። ሰዎች እግዚአብሔርን እንዲሁ በቀላሉ የሚያመልኩት አሉ። በዓለም መውደዳቸው ማይሰማቸው ምንም ችግር እንዳለው ማይሰማቸው ብቻ እግዚአብሔር ስለሚያስፈልግ እንዳያጠፋ ሳት በእጁ ስላለ ወይም ስለሚያኖር አለ ብለው የሚኖሩ ቀለል አድርገው የሚኖሩ ብዙ ክርስቲያኖች አለም ላይ አሉ። ደግሞ እግዚአብሔር በተለየ ሁኔታ የተከራከሩት የሚኖሩ ደግሞ አሉ። ጥፋተኛ ቢወጥላቸው ደስ የሚላቸው አዳም ሲሳሳት ለምዝም አለው ምናምን እያሉ የተፈላሰፉ የሚኖሩ ደግሞ ፈላስፋ አማኞች አሉ። ጥያቄዎች እና እነሱ እግዚአብሔርን ረተው ማደግ የሚፈልጉ ደሞ አሉ። ደግሞ እግዚአብሔርን በእምነት የሚከተሉ በእውነትን የሚፈልጉ የሚጠሙት አባት ዳዊት ልክ ዋላ ወደ ውሃ ምንጭ እንደምትጠማ እንደተጠማው ተጠምተውት የሚያጥሩ ፈልገውት የሚኖሩ ከፍላጎታቸው ከመሻታቸው የተነሳ ራሱን በተለያዩ መንገድ የገለጸላቸው፣ በፍቅሩ ብርሃን ውስጥ የሚገቡ ደግሞ ልጆች አሉት። ምን ለመናገርኛ ሁላችንም ሶስተኞቹ ሰዎች መሆን ነው የምፈልገው። ልክ ወደ ሌለው የፍቅሩ ጥልቅ እንዲገባ ነው የምፈልገው። አባት ሙሴ ወደ ተራራው በወጣ ጊዜ፣ ወደ እግዚአብሔር ተራራ በወጣ ጊዜ ከባድ ውስጥ ውስታ ነበረው ተራራው አለት ይሰነጠቅ ይበታተን ነበረ። ከድምፁ ኃይል የተነሳ መስማት ያስቸግር ነበር። የእሳት ትንታግ በተራራ ላይ የወርቅ ነበረ። እጅግ የሚያስፈራ ግርማ በሲና ተራራ ላይ ነበር። እዛ ውስጥ ነበረ። ነገር ግን ወደ ውስጥ እየገባ ሲመጣ ትልቅ ጨለማ ውስጥ ደረስኩ። ከዛ እግዚአብሔርን ማየት ጀመርኩ። እግዚአብሔርን ጨለማ ውስጥ አየው ማለት ማለት ነው። እግዚአብሔርን ማየት ስንጀምር አይናችንን እንከድናለን። ሰው አይኖች ሲከድን ጨለማ ነው። ያው በቃ እግዚአብሔርን አይናችንን ከልጠን ልናየው አንችልም፣ አይናችንን እንከድናለን። ወደሱ ስንጠጋ ምን ማለት መሰላችሁ? ለራሴ ልይ የምንለውን ነገር እናቆማለን። እኔ ባየውት ካልሮጥኩ ማለት እናቆማለን። እኔ ወደማሳያችሁ አገር ሂዱ ሲለን ይገባናል። አንተ የምታየው ትክክል ነው። አንተ የምታስበው አንተ የምትፈቅደው ዛሬም ይምጣ የዛሬ 25 ዓመትም ይምጣ ግን ትክክል ብለን ማሰብ እንጀምራለን። አይኖቻችን ይከደናሉ። አሁን እኛ ግብግብ የምንፈጥረው ከምናየው ዓለም ጋር ለመኖር ነው። የእግዚአብሔር ልጆች በእምነት ሲኖሩ ደግሞ እግዚአብሔር ካየላቸው ጋር ነው የሚኖሩ። ትናንትና ወዲያም በነበረን ትምህርታችን አንስተነዋል። ስለዚህ እግዚአብሔርን ወደ ማየት ሲመጣ ሰው እግዚአብሔርን ወደ መውደድ ይመጣል። እያረፈ ይመጣል። እግዚአብሔር ስራውን እየሰራለት ይመለከታል። አይኖቹን በከደነ ጊዜ ትልልቅ ጥበባትና ምስጢራትን ማየት ጀመረ። አሸጡ፣ ተቀበለ። ያንን ሁሉ ከ640 በላይ ህግጋትን አዳምጥ፣ በዛ የልብ መዝገብ ውስጥ አስቀመጠ፣ ጻፈ። ሙሴ ብሩ ሰው ሆነ፣ ፊቱ እንደገና ፀሐይ አበራ። ከተራራው ሲወጥ ፊቱ ያንጸባረቅ ስለነበረ እባክ ፊትን ሸፍንልን ብለው ጮኹ። እግዚአብሔርን የማየት ወደ እግዚአብሔር የመጠጋት እግዚአብሔርን በጥልቅ ፍቅር የመፈለግ ውጤት ነው። ፊታችን ብሩ ይሆናል። በጣም ችግረኛ የምትሉት ሰው በህይወቱ ደስተኛ ሆኖ ታዩታላችሁ። በህይወቱ ደስተኛ ሆኖ እየሳቀ ታዩታላችሁ። እኔ ኢትዮጵያ ውስጥ እንደመኖሪያ ክፍለ ሀገር እንደማደጌ ከእግዚአብሔር ጋር የኖሩ ብዙ ቅዱሳን ሰዎችን ለማየት እድል አግኝቻለሁ። ምንም ሳይኖራቸው ትንሽ ደመዝ እየበሉ ከደሞዛቸው የሰበሰቡ ዳቦ እየገዙ ፍትፍት እየፈተፈቱ የነቢጤ እያበሉ እየሳቁ ኖረው የሞቱ ቅዱሳን እናቶች አባቶች እናውቃለን። ፊታቸው እንደበራ ከእግዚአብሔር ጋር የመኖር ምልክት ነው። የእግዚአብሔር ልጆች ደስተኝነት፣ የውስጥ እርጋታ። አያችሁ፣ እግዚአብሔርን ስናገኝ የውስጣችን ማዕበል ጸጥ ይላል። ጌታ ኢየሱስ በዛ በጀልባ ላይ በተኛ እና በነቃ ጊዜ ባህር ሲገስጽ ጸጥ እንዳለ የህይወት ባህራችን ጸጥ ይላል። ማዕበላችን ዘንድ ይሆናል። ወደ እሱ በተጠጋ ቁጥር፣ ብዙ ስንወደው፣ ብዙ ስንቀርበው፣ እየተደጋገን እንመጣለን። እግዜታ ደግሞ በጣም ብዙ እየወደደን እንመጣለን። ብዙዎቻችን መረጋጋት እንፈልጋለን አይደል? ተላክት ምኖር መረጋጋት፣ ዝም ብሎ ሰው አይረጋጋ። በህይወቱ ሰው ዋስትና ሳያገኝ አይረጋጋም። ዚብ ልጆች ይህን እንወቁ፣ ዋስትና ሲያገኝ ነው የሚረጋጋው አለልኝ ሲል ነው ዘጋው እና ወደዚ ቤት ስንጠጋ የምናገኘው ዋስትና እንዳለልን ማመናችን፣ እንደሚያኖረን እናምናለን፣ እንደሚሰራልን እናምናለን፣ እንደሚምረን እናምናለን፣ እንደሚታገሰን እናምናለን፣ እንደሚቀርፀን እናምናለን እና ወደዛ ትልቅ ብልጥግና ነው የምንጠጋው። መጽሐፍ ቅዱስ ላይ ወደዚህ ብልጥግና ስለመጣ ስለ አንድ ሴት የተጻፈ አለ ሉቃስ አራት ላይ ይቀታል ኩ ምዕራፍ ሰባት ቁጥር 36 ላይ ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊ ቤትም ገብቶ በማዕድ ተቀመጠ። እንሆን በዛች ከተማ ኃጢአተኛ የነበረች አንድ ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች፣ በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች፣ በራሷ ጠጉራም ታብሰው ነበረች። የጠራው ፈሪሳዊ የማይተው ይህ ነቢይ ቢሆን እች የምትዳስሰው ሴት ማን እንደሆነች፣ እንዴትስ እንደነበረች ባወቀ ነበር አለ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስ መልሶ ስምዖን ሆይ የምነግርህ ነገር አለኝ ያለው እርሱም መምህር ሆይ ተናገር አለው። ለአንድ አበዳሪ ሁለት ተበዳሮች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛው 50። የሚከፍሉት ቢያጡ ለሁለቱም ተወላቸው። እንግዲያውስ ከነሱ አበልጦ የሚወደው ማንኛው ነው? ስምኦንም መልሶ ብዙ የተወለቱ ይመስለኛል አለ። እሱም በእውነት ፈረድክ አለው። ይቺ ሴት ወደ ሴቱን ዘወር ብሎ ስምኦን አለው፣ ይቺ ሴት ታያታለህን? እኔ ወደ ቤት ገባ ውሃ እንኳን ለግ አላቀረብክልኝም። እሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም፣ እርሷ ግን ገባሁ ጀምሮ ይ በሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግኔ ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳኛለችና ብዙ ኃጢአቷ ተሰርዮላታል። አሁን እጅግ የመውደድ ውጤቱን ዘማችኋል። እጅግ ወዳኛለችና ብዙ ኃጢአቷ ተሰርዮላታል። ምሕረት ይጠብቃታል፣ ምሕረት ይከተላታል። እግዚአብሔርን እጅግ የመውደድ ውጤቱ ምሕረቱ እንዲከተለን ነው ያደርጋል ስንወደው ምህረቱ ይከተልናል። አያችሁ፣ ስንወደው እናስታውቃለን። ስንወደው በፊቱ ጨርቅ ነንና፣ እቺ ሴት እውነት ለመናገር እግር የሚያጥብን ባል ያፈሰሰችው ያም ሰው እንጀራ ጋብዞታል ፈሪሳዊው እግሩ ላይ በኋላ ፈሰሰም። ሁለቱም ክርስቲያኖች ቤተክርስቲያን ውስጥ አሉ። ሁለቱም ክርስቲያኖች ምናልባት አገልጋዮች ሊሆኑ ይችላሉ። ሁለቱ ክርስቲያኖች በሰልፋችን ውስጥ አሉ። አንዳንዶቹ ክርስቲያኖች በቃ እግዚአብሔር አለ ያው ይቀስፋል፣ ይባላል ሲሆን ይቀጣል፣ ወይ ያድናል በቃ አለ ብለው በርቀት የሚከተሉታሉ ያላቸው ሰዎች ሲሰጥ ያዩ ይሰጣሉ፣ ሲቀድስ አሜን ይላሉ፣ ወይ በአማና ቅዱስ ይላሉ። ጠለቅ ብሎ ማወቅን ብዙም አይፈልጉም። አንዳንዶቹ እንደውም ጠለቅ ማለት ያበላሻል ብለው ገለልተኛ፣ ለዘብተኛ ክርስቲያኖች ይፈልጋሉ፣ የሚኖር ይፈልጋሉ። ሁለተኛዎቹ ግን ጌታን በደንብ መውደድ የሚፈልጉት ናቸው። ወደ ጥልቁ ፈቀቅ ያሉት ናቸው። ማርያም ባለሽቷ ወደ ጥልቁ ፈቀቅ ያለች ወደ ጌታችን የፍቅር ልብ የቀረበች ናት። ከእግሩ ኋላ ቆማ ስታለቅስ እንባዋ መሬት ላይ አይደለም እግሩ ላይ ይፈስ ነበር። አፍራ ነው እንዴትም ባይነካው ብላ ጎንበስ ብላ በገዛ ክብር በሆነ ጸጉሯ የጌታ ነገር ያበሰች እግር የሚያጥብ እንባ ማፍሰስ ይቻለች። እግሩ ስር ወድቃ ውድ ሽቶ መድፋት ይቻለች። በጌታ ፊት እራሷን ያዋረደች የተናዘዘች ኃጢአተኛ መሆኗን፣ ያው ሰው ሁሉ ያውቃል። ጋባዡ ስመሆን እንዳላት ማን እንደሆነች ሁሉም ያውቃሉ። ኃጢአተኛነቷን ስንት ሳትሰውር በፊቱ መታገብ ስበመውደቅ ለጌታ ያላትን ፍቅርና በምህረቱ ላይ ያላትን ኮንፊደንስ የሚያሳዩ እግዚአብሔር ጌታ ኢየሱስ ክርስቶስ ይምራል ብላ ፍቅር ነው የሚያምነው። እግዚአብሔር ቃል ፍቅር ያምናል ይላል። ሰው ሲወድ ነው የሚያምነው። ማንንም ሰው ካልወደድነው አናምነው፣ እንጠራጥረዋለን። ጀርባውን እናጠነዋለን እናመዋለን በሌለበት። ስንወደው ግን አንችልም ያለ ማድረግ ሰው እንዲነካብን አንፈልግም። ጌታን ስንወደው ጥርጣሬ ከልባችን ሳል እናምነዋለን። ብዙ ጊዜ ወላቸው ኃጢአት ሰርተን ንስሐ ለመግባት የምንሳቀቅ ጌታችንን ስለማንወደው። ጌታችንን ብንወደው የፍቅሩን ስፋት ስለምንረዳ ይቅር እንደሚለን እርግጠኞች ይሆናል። አጥፍተን ስንመለስ ራሳችንን ለማጥፋት ጉዳት ውስጥ ለመውደቅ ለምንድ ነው የምንሞክረው? ለምንድ ነው የአስኮሮቱ ሰው የይሁዳን መንገድ ሰው የሚከተለው? መሰላቸው ጌታ እንደሚወደን አለመወጋችን ወይም ጌታችን ወደ ነው ስለሚያመቅ እና ሰው በህይወቱ በእግዚአብሔር ፍቅር ሲነካ እግዚአብሔር ፍቅር ሲነካው የተረጋጋ ሰው ይሆናል። ከራሱ ጋር ይታ ቢያጠፋ ንስሐ ይገባል። የእውነት ንስሐ ተስፋ ይቆርጥ፣ እስከ ሕቅታ ድረስ ተስፋ ይቆርጥ። በቀኝ የተሰቀለው ወንበዴ ጌታን እኮ ስለወደደ ነው። ያምን ሲመለከተው የሚናገረው የሚሰራው የሚመለክ ንጹሕ ነው። ዝናውን ሰምቷል። ለብዙዎች በረከት ነበር፣ ፈውስ ነበር። በቅናት እንደሰቀሉ ታውቋል። መስቀል ላይ ግን ሲያማርር አይሰማውም። ይቅር ሲል ነው የማየው። ልብሱን ለሰዎች ሲያለብስ ነው የሚየው። ሲሰጥ ነው የሚየው። ተገረመ። በመንግስት አስበኝ አለ። አመነው። ቁስለኛ ንጉስ፣ አንተ በእርግጥም መስጠቀል የማይገባ ነህ፣ ንጉስ ነህ፣ ገና መተር ትነግሳለህ ብሎ አመነው። መንግስት ሲመጣ አስበኝ አለው። ጌታ ስለወደደ ነው ማመን እንችላለን ስንወደው እንድናምነው ያደርጋል። ፍቅራት ፍቅሩ በልባችን ውስጥ እንድናምነው ያደርጋል። ስናምን ደግሞ ዓለምን ሁሉ እናሸንፋለን፣ ድህነትን እናሸንፋለን፣ በሽታን እናሸንፋለን፣ ውስብስብ ችግርን እናሸንፋለን፣ ግራ መጋባትን ማን እናሸንፎ ነገር የለም። ዮሐንስ ወንጌላዊ እንደነገረን ዓለምን የሚያሸንፈው እምነታችን ይሆናል፣ በሱ ላይ ባለን እምነት። እነ እግዚአብሔር ልጆች እግዚአብሔርን ስለመውደድ በደንብ ማሰብ ይኖሩ። ጌታ ትዳራችን ነው። ታውቃላችሁ፣ ሁሌ ነው የምንናገሩ ለትዳራችን እንኳን የው ሰማንያ ዓመት ተፈራርመን ለምንጋባው ጋር ብቻ እንኳን ስንት ፍቅር እንከፍላለን። ልባችንን እንሰጣለን፣ ሕይወታችንን እንሰጣለን፣ ንብረታችን እናካፍላለን። እንድሯችን ስንት ነገር እንሰጣለን። ለጌታችን በደንብ አስቡበት። ለፍቅር ዋጋ ለመክፈል ተዘጋጅ። ፍቅሩ በፍቅር ነው የሚገዛ። ርካሻ ለጌታ ፍቅር ግብግብ ብለን ልንወደው ይገባል። እግዚአብሔር ክርስቶስ ፍቅር ነው። ሰው የሚያደረገ ፍቅሩ ነው። ከራሳችን ጋር የሚያስተላለገ ስንወደው ወደ ሌላ ዓለም እንሸጋገራል። ክንፍ እናውጣለን። ኃይላችን እንደ ንስር ይታደሳል። ጎልማስታንታችን እንደ ንስር ይታደሳል። ስንወደው ቃሉ ለእኛ ቀላል ነው መፈጸም። ስትወዶ ትእዛዜ ፈጽሙ ስትወዶ ነው ትእዛዜ ፈጽሙት ይመስል መኖር ያስችለናል። በፍቅሬ ኑሮ ብሎ መርቆናል። መኖር እንችላለን በፍቅር መኖር ታውቃላችሁ። እንጀራ ይጣፍጠናል፣ ምኝታ ይመቸናል፣ ልጆቻችን ይባረካሉ፣ ሰርተን ውጤታማ ነን። ብንቸገር ተስፋን ቆርጠን ጤናችን እስከ ሽበት በጤና እንኖራለን። መኖር ማለት የእግዚአብሔር ፍቅር በውስጣችን እንደሳት ይነዳል። በፍቅሬ ኑሮ ብሎናል።